ልክ ከጎኔ ስትሆኚ እንደምወድሽ አስታውሳለሁ እና ያሳልፍናቸው ጊዜያት ይመጡብኛል አዎ ከአለን በፊት ብዙ ታሪክ ነበረ በትክክል ሉዊስ ጊታ ጥያቄ ልጠይቅሽ ቆይ ግን ያስጨነቀሽ አለን የኔ አለቃ መሆኑ ነው ወይስ ለእኔ ባለሽ ስሜት እርግጠኛ ስላልሆንሽ ነው እሱማ ለአንተ የፍቅር ስሜት አለኝ ሉዊስ ታዲያ ምንድን ነው ሉዊስ አሁን እውነቱን ነው የምነግርህ ለአለን ስሜት እምጨነቃለሁ ስለዚህ ልቤ ውስጥ ስላለው ስሜት እርግጠኛ ሳልሆን ያንተን ፍቅር ለመቀበል ዝግጁ አልሆነም በጣም አዝናለሁ በቃ ተዘገጃጅቻለሁ ቀሚሴን መልበስ ብቻ ነው የቀረኝ ለምንድን ነው እስካሁን ልብስ ነው ያልቀየርከው አብረን ነው የምንሄደው እኔ ወደ ሰርግ አልሄድም ተዋለ አንድሮ እባክህን እንደዛ ነው የሚሻለው። መሄድ አልፈልግም። መቼም ብቻዬን አትተወኝም፣ ቤተሰብ እኮ ነን። እኔ ግን የሚሄድበት ምንም ምክንያት የለኝም። ኤድዋርዶን ደስተኛ የሚሆነው እኔም በያየን። አይ፣ ይህ እውነት አይደለም። እሱን አንተ አታውቅም፣ እኔ ደግሞ ታውቃለህ። እንደዚህ አይነት ነገር በጭራሽ አይገባኝም። ከሦስታችሁም ጋር መሆን እፈልጋለሁ። እባክህን እሺ በለኝ። ልጆቼ ደስ ብሏቸው ማየት ነው የምፈልገዋል። ያንድሩ አንድ ላይ ሆናችሁ ልያችሁና እባክህ ደስ ይበለኝ። ትባክንሽ በለኝ። ምን እያደረግሽ ነው? የማደርገው አይታየህም? ሰርጉ ላይ ለመድረስ ተዘገጃጅቼ ጨርሻለሁ። እነዛ ሴቶች ደግሞ እኔም እንደነሱ ቆንጆ ልብስ እንዳለኝ በደንብ እንዲያው ይፈልጋለሁ። ቆይ ሬቤካ፣ ሁሉም ያሊያንድሮ ቤተሰቦች እዚያ ነው የሚሆኑት? አዎ ይመስለ። ይህን የምልሽ እኮ ምንም አይነት ችግር እንዲፈጠር አልፈልግም ለማለት ነው። እየውልህ እነሱ እኔ ላይ እስካልደረሱ እስካልደረሱብኝ ድረስ እኔም አጠገባቸው አልደርስም። ለማንኛውም ግን በጣም አምሮብሻል። አመሰግናለሁ። ባቴጅ ግን የተሻለ ነው። ምን እንደዛ ማ አታደርገኝም፣ ሬቤካ እባክሽን፣ ለመረዳት ሞክሪ እባክሽን። በጭራሽ እንዳታስበው አልቫሮ። ያ ሰርግ እኮ አሉ ከሚባሉ ድግሶች ውስጥ አንዱ ነው እና መሄድ አለብኝ። እሺ፣ በቃ በቃ፣ ይሁን። እሺ፣ በቃ ሚር ትችያለሽ። አንድ የምጠይቅሽ ነገር ግን፣ ምንም አይነት ችግር እንድትፈጥሪ አልፈልግም። ቃል ግቢልኝ። እሺ፣ እንዳልክ፣ ቃል እገባላለሁ። አመሰግናለሁ። ወደድከው። ውይ ለምንድን ነው ግን ዶክተሩ ቶሎ የማይመጣው? ይኸውልሽ በዚህ አይነት ጉዳይ ላይ ይበልጥ እውቀት ያለውና የተካነ ዶክተር እንድናገኝ ስለፈለግኩ ነው። ተረጋጊ። ልክ ነበርክ። አሁን ለምን ረጅም ሰዓት መጠበቅ እንደመጠላ እየተረዳሁ ነው። ግን ምንም ነገር ቢፈጠር ለብቻሽን አይደለሽም። እሺ ዶክተር እባክህ፣ ንገሪኝ፣ ልጄ እንዴት ነው? እንዴነሽመቤት እባክሽ አረፍ በይ። በጣም ጥሩ ዜና ነው ይዤልሽ የመጣሁ። ወይ ልጁ እጅግ በጣም ጤናማ ነው። ነግሬሽ ነገርኩ። ወይ ተመስገን፣ ተመስገን። አመሰግናለሁ ዶክተር። አታስብ አሁን ልጁ ሙሉ በሙሉ ከአስጊ ደረጃ ወጥቷል ወይ ዶክተር በቃ ምን ልበል እውነት በጣም ፈርቼ ነበር በጣም የምንነግርሽን ሁሉንም ትዕዛዞቻችንን ስትከታተይ ነበርና ራስሽን በደንብ ተንከባከበሻል ለዚያ ነው ልጅሽ ጤናማ የሆነው አው ዶክተር ይህ ልጅ እስካሁን ድረስ በፍቅር ተከቦ ነው የቆየው ለዛ ነው አመሰግናለሁ ሚኪል በጣም አመሰግናለሁ አመሰግናለሁ ሰዎች ሰርጉ ምን ያህል ገንዘብ እንደፈሰሰበት አሰብኩት። እንግዶቹን አይታችኋል፣ ግን ሁሉም በጣም ሀብታም የሚባሉ ናቸው እኮ። አንድ ጊዜ መጣው። ኬረን አረፈደች። አዎ አርፍዳለች። ደግሞ አልደወለችም መልእክትም አላከችም። ሄጄ ልፈልጋት እንዴ? አዎ። ቆይ አንድ ጊዜ ትንሽ እንዴት ናችሁ? ቆንጅዬ ሙሽራ ተመልከቱ። የኔ ውድ ወንድም በጣም አምሮብሃል። አመሰግናለሁ እ እንኳን ደስ ያለ የኔ ልጅ። በጣም አምሮብሃል። ደስ ብሎኛል። እስካሁን ድረስ ኬረን ምንም ነገር አላለች። መንገስ ሲጀምሩ ልትነግረኝ እንደሚገባ ነገር ያስ ነበር። በጣም ልዩ ሆነሃል። ይሄ ልጅ ደና እንደሚሆን አውቄ ነበር። የምልሽ መስማት ነበረብሽ። ይሄ ግን ትልቅ ተአምር ነው። አንተም በማውቄ ፈጣሪን እንዳመሰግን በጣም ብዙ ምክንያት እየሰጠኝ ያለሁ። አመሰግናለሁ። ልጅሽ በጣም ጠንካራ ነው። ደግሞ ሲያድግ ስፖርተኛ እንደሚሆን አልጠራጠርም። ትክክል ነህ። እሱ በጣም ጠንካራ እንደሆን አውቄያለሁ። እኔም ለሱ ስል መጠንከር አለብኝ። ይህን ነገር ማክበር አለብን። እንደዛ አይመስልሽም? መሄድ የምትፈልግበት ቦታ አለ? ግን እኮ የኤድዋርዶን ሰርግ መሄድ አለብህ። ምን ነው፣ መሄድ አልፈለግክም? መሄድ አልፈለግኩም። ግን ሉሲያ ደግሞ ከሰዎች ጋር ያለንን ግንኙነት ለማጠናከር ጥሩ ቀረቤታ ያስፈልጋል ብላ ታስባለች። ምን ይመስልሻል? ስለዚህ መሄድ አለብህ። እኔ ጠብቃለሁ። በቃ እሺ፣ ሂጅ። ትንሽ ቆየት ብዬ ልምጣ። እሺ ለምን ከኔ ጋር አትመጭም? ግን አይ ይሄ ጥሩ ሀሳብ አይደለም። እኔ ከዛ ቤተሰብ ጋር በጭራሽ ላይ ምንም ነገር እንዲያገናኘኝ አልፈልግም። ታውቀዋለህ ሶፊያ። ግን እኮ ምትጁ ከኔ ጋር ነው፣ አንቺ ከተውሻቸው እኔ እንጃ። እኛ ብቻችንን ጥሩ ጊዜ ማሳለፍ እንችላለን። እውነት ብዙ ደንሽ ብዬ አላስቸግርሽም፣ የምትችውን ያል ብቻ ነው። አይ እዛ ምንም ነገር አልሠራም። ሚጌል ብቀር ይሻላል ሶፊያ። ያለ ኖሬጋ ቤተሰብ ህይወት ይቀጥላል። እሱን ዩት ታስተምሮሻል። ስለዚህ በዛ ቤተሰብ የተነሳ ራስሽን እንዳትበድ። እንደውም ልንገርህ አንተ ትክክል ነህ። እነሱን ፈርቻ አልቀርም። አሁን እኮ ጥሩ አቋም ይዘሻል።